ዛሬ የምነግራችሁ ታሪክ በጣም አሳዛኝ የሆነ ታሪክ ነው እና እስከ መጨረሻው ስሙትና። ያው እንግዲህ ታሪኩ ምንድ ነው? የአጎት ልጅ ነው የሚተርከው። አንድ ናይፍ ስለሚባል ልጅ ማለት ነው እና ያ ናይፍ ህጻን እያለ የጎረቤቶች ጋር አብረው ነው ያደጉትኝ ማለት ቤታቸው ፊት ለፊት ነው። አብረው እየበሉ አብረው እየተጫወቱ አብረው እየጠጡ ምናምን እንደዚህ በጣም የሚዋደዱ ነበሩ፣ እና አብረው ነው ያደጉት ህፃን እያሉ እና በጣም ነበር። እሱ የሆነ ህፃኖች ሲመቱት ወይም ደግሞ እሷን ሲመቷት እራሱ እየተባበሩ ምናምን እንደዚህ ነው ያደጉት፣ እና በጣም የሚዋደዱ ነበረ። ከዛ እያደጉ እያደጉ ሲመጡ ያው እሷም ትልቅ ሆነች፣ እሱም ትልቅ ሆነ። እሷ ከሱ መሸፈን ጀመረች። እንደዛውም ሆኖ በጣም ይዋደርን በቃ ስናደግ እንጋባለን ምናምን እያሉ ማለት ነው። ከዛ የናይፍ እናትና አባት ወደ ሀጅ ይሄዳሉ። የናይፍ እናትና አባቱ ማለት ነው። ሀጅ ይሄዳሉ። ከዛ ሀጅ ሲሄዱ አጋጣሚ ሆኖ እንትን መኪና ይጋጭና ይሞታሉ። እናቱም አባቱ ማለት ነው። ከዛ በኋላ እናትና አባቱ ሞቱ። እሱ ለስድስት ወራቱ ያክል በጣም ተጎዳ ተጎዳ። ማድረግ ያለበትን እራሱ አላወቅም። ለአኖ እሱ ብቸኛ ነው፣ የእናትና ያባቱ ብቸኛ ልጅ ነው። ማንም የለው ከእናትና ከአባቱ ውጭ ማለት ነው። እሱ እና የሚያግዙት፣ የሚያበኑት፣ የሚያጠት ሁሉን ነገር የሚያደርጉት እናትና አባቱ ነበሩ። እነሱ ሞቱ። በቃ ብቻውን ቀረ። ቤቱን ወራሽ የሚሆነው እሱ ነው። ገና በዛን ሰዓት 18 ዓመቱ ነበረ ተቅሪበን፣ 18 19 ዓመቱ ይሷ ደግሞ 17 ዓመቷ ነበረ ማለት ነው። እና ከዛ በኋላ በዛ ሁኔታ ላይ ለስድስት ወር ቆየ። ለስድስት ወር ከቆየ በኋላ ለእናቱ ያማከራታል። እኔ እሷን ማግባት እፈልጋለሁኝ እና ምን ትይኛለሽ ብሎ ሲያማከራት እናቱን ማነው፣ እናቷን ማለት ነው የልጅቷን እናት። ከዛ እናቷ በጣም ደስ አላትኝና ችግር የለውም ትጋባላችሁ እና አባትየውም እናማክረውና ትጋባላችሁ ብላ ትነግረዋለች። አባትየውን ስታማከረው እናቲቱ፣ ግን በፍጹም አይቻልም፣ እንዴት ነው እናትና አባት የሌለው ሰውዬ የሌለው ልጅ እንዴት ነው ማጋባት? ልጄን አላጋባም ብሎ እምቢ ይላል ማለት ነው። ቢደረግ ቢሰራም እምቢ አለ። የተለያዩ ሽማግሌዎች ቢላኩ የተለያዩ ከሀገራት የተለያዩ ሀገራት እየመጡ መሸኮችን ተለምኖ ቢደረግ ቢሰራም እምቢ አለ። እንደገና ደግሞ ልጅ ፊቱም በቃ እሱን ነው ማገባው እያለች ብትጨቀጨቀውም ብታለቅስም፣ ሰማይ ዝቅ ምድር ከፍ ቢል በፍጹም አይቻልም ማግባት አትችም። እሱም እዚህ ምድር ላይ እሱ ብቻ ወንድ ቢቀር እራሱ እሱን አታገቢም ብሎ እምቢ አላት ማለት ነው። ከዛ በኋላ እሱም በጣም ማዘነ። ቤቱን ዘግቶ ማልቀስ ጀመረ። የሆነ ተሰማው ምን ሁኜ ምናምን እያለ ማለት ነው። ቤቱን ዘግቶ ማልቀስ ጀመረ። እሷ ማልቀስ ጀመረች። በቃ ትምህርት ተማሪ አልማርም አድርጌ አላደርግም። እሷም እንደዚሁ እያለች ቤቷን ዘግታ እሷ ማልቀስ ጀመረች። እሱም ማልቀስ ጀመረ። አባትየውም በዛው ሀሳቡ ጸና፣ ማለት ነው። ከዛ ምንድን ነው የተከሰተው? ይሄ ልጅ ይሄድና ተኛ የሆነ የዛን ቀን የሆነ ጓጓ የያጎቱ ልጅ ጋራ እንደዚህ አብሮ እንትን ብሎ ተቆቁጭ ብለው ምናምን ተጫውተው ልሄድና ልተኛ ብሎ ይሄዳል ከክላሱ ማለት ነው። ሄደ ከዛ ተኛ ተኛ ውሎውን ዋለ አዳሩን አደረ። ከዛ ምንድን ሆነ ነው ዛሬ በጣም ደግሞ ሲሆን ሆን እያልኩኝ እያሰብኩኝ ነው አለ ልጁ ማለት ነው። ከዛ ከዛ በበነገታው ወደ ማታ መግሪብ አካባቢ ሄደው ሲያዩትኝ ይሄ ናይፍ የሚባለው ልጅ ሞቷል። በጣም የሚያሳዝን ማለት ነው እና በጣም እያለቀሰ ምናምን እንደዚህ ሁኔታው ሀል ሀል ነበር እና በጣም ያሳዝናል። እና ሞተ። ከዚያ ልጅቱ አባት ያው ልጅ ይዞ በቃ አትጠይቁ ምክንያቱም በጣም ተጎድታለች። እንኳን አይደለም ሞተ ተብሎ በህይወት እያለ ራሱ ከእሱ ተለየት እያለቀሰች ነበር። አሁን ሲሞት ደግሞ አራት ዓመት ሆኖታን ይሄ ነገር ከተከሰተ እውነተኛ ታሪክ ነው። ነገር ግን ይሷ በቃ እያለቀሰች አሁን ለአራት ዓመታት ራሱ ምንም በቃ ተማሪ አልማር አግቢ፣ አላገባም በቃ እንደዚህ እያለች ህይወቷን እየቀጠለች ነው። አባትየው ደግሞ የእሷ አባት ማለት ነው በእኔ ምክንያት ነው የሞተው እያለ እየተጸጸተ በቃ አንዳንድ ጊዜ አቅሎን ሳት ያደርጋል፣ አንዳንድ ጊዜ ይመለሳል። እንደዚህ እያለ አሁን ህይወቱን እየገፋ ይገኛል። በእኔ ምክንያት ነው ልጅም እንደዚህ የሆነችው፣ በእኔ ምክንያት ልጅም የሞተው እያለ እየተጸጸተ ይገኛል ማለት ነው። እና እናትና አባቶች ከዚህ ነገር ብዙ ነገር ትማራላችሁ ብዬ አስባለሁኝ። እምቢ አትበሉ። ሷሊህ የሆነ ሰው ከሆነ አላህን የሚፈራ ሰው ከመጣ ልጆቻችሁን ዳሩላቸው ለሚወዷቸው ሰዎች እና፣ ይሄ መውደድ የሚባለው ነገር ዝም ብሎ ከማንም ሰው የሚይዝ አይደለም። ወይም ደግሞ ዝም ብለን ፎላን ጋር ተጋቡ ስለተባልን ያንን ነገር የሚወደድ አይደለም። የሆነ ሰው ግዴታ መውደድ የሚባለው ነገር ሆነ ሆን ብለን የምናመጣው አይደለምና ለሚወዱት ሰው ልጆቻችሁን ዳሩ። ማለት ከድኑ ጥሩ ከሆነ ሷሊህ ከሆነ አላህን የሚፈራ ከሆነ በቂ ነው። እንደዚህ ካልሆነ ዘሩ እንደዛ ካልሆነ ገንዘቡ፣ እንደዛ ካልሆነ መልኩ፣ እንደዛ ካልሆነ እያላችሁ የምታክ ዘገዩ ከሆነ የልጆቻችሁን ሕይወት ማበላሸት ነው የሚሆነው። ትዳራቸው ነገ አብረው እንኳን እነዚያ ገንዘብ አላቸው ከተባሉት፣ ወይም ደግሞ መልካቸው ያምራን ከተባሉ ወይም ዘራቸው ምናምን ከተባሉት አካላቶች ቢሄዱና ቢገቡ ራሱ ትዳራቸው ትክክል ላይሆን ይችላል፣ ማለት ትዳራቸው የሰመረ ላይሆን ይችላል። ምክንያቱም የማይወዱት ሰው ጋር መቀመጥ በጣም የሚያስጠላው። ስለዚህ እንደዚህ አይነት ነገራቶችን ትምህርት ብትወስድባቸው አሪፍ ነው ብዬ አስባለሁኝ። አላህ ይሐፍዝኩም እንዳስተማራችሁ ተስፋ አድርጋለሁ። ትንሽ ያሳዝናን፣ ግን አላህ ስብሀነ ወተአላ መጨረሻችንን ያሳምርልን። ለናይፍ እና ለናትና ለአባቱ ደግሞ ድዋ ያድርጉላቸው አላህ እንዲምራቸው። አሰላሙ አሌይኩም።